እንደሌላ ሰዎች ብሽሽቅ እንዲሆን አልፈልግም። የኔ እና እሷ ጥል ማበሻሸቅ እንዲሆን አልፈልግም፣ ውድድር እንዲሆን አልፈልግም። ከዛ በላይ ደግሞ የራሴ ክብርም የሚያስጨንቀኝ አይነት ልጅ ነኝና ምንድነው እኔ ሰውን ከማክብርበት ልክ በላይ ሲሄድብኝ እኔም ማክብሮቴን አነሳለሁ። ብዙዎቻችሁ ኢንቦክስ ያደረጋችሁልኝ ሰዎች ነበራችሁ። ለምሮ ቪዲዮን ያስጠፋት ምናምን ምናምን ያላችሁ እኔ ያለውን ቪዲዮን ያስጠፋት ምናልባት ፋሚሊ ሊሆን ይችላል። በጣም ብዙ ነገር ሆነናል። እሱ ከህይወቴ ደግሞ ሰው እንትን ሲል ሲለይ ምናምን ይሄ መጀመሪያ ብቻ አይደለም። ብዙ ታውቃላችሁ እናንተ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ናችሁ? ልኝ እንዴት ቆያችሁ? እንዴት ሰነበታችሁ? ፈጣሪ ይመስገን፣ እኔ አለሁኝ። እስካሁን ያው ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ሆኗል። ብዙ ሰዎች ደግሞ ያው መልካምን መጥፎ ማስተያየቶች ምናምን እየሰጣችሁ የነበረ በተለይ በኔና በዮርዲቡ ያለውን ነገር ስለሁላችሁም በጣም አመሰግናለሁ። ብዙዎቻችሁ ተጨንቃችሁ ነው የኔና እሷ መጣጣት አስጨንቋችሁም ብዙ ነገር ስትሉ ነበር። እና እሱ አመሰግናለሁ ለሁሉም ነገር ለሁሉም አስተያየታችሁ ምናምን። ዛሬ የመጣሁት ለአንድ ለሁለት ነገር ነው። ምንድነው ባለፈው ፖስት በተደረገው የወርዲ ወንድምና የኔ ቪዲዮ ላይ ነበርና ብዙዎቻችሁ አስተያየት የነበረው ምን መሰላችሁ፣ እኔ በቃ በቃ ሰው እስከማከብርበት ድረስ አከብራለሁ። ጥጋለኝ፣ በቃ የመጨረሻ ጥጋለኝ። ሰው የማከብርበት መንገድ አለ፣ የምወድበት መንገድ አለ፣ የሆነ መስመር አለኝ፣ ለእኔ ለራሴ ሰውን የማከብርበት ማለት ነው። ከዛ በላይ ደግሞ የራሴ ክብርም የሚያስጨንቀኝ አይነት ልጅ ነኝና። ምንድን ነው እኔ ሰውን ከማክብርበት ልክ በላይ ሲሄድብኝ እኔም አክብሮቴን አነሳለሁ። ብዙዎቻችሁ ወንድሟ እኮ ነው እንዴት አታከብረውም ይበልህ ምናምን ስትሉኝም ነበራችሁ። እኔ እንደዚህ ቤተሰብ ጋር ሄድ ድረስ ሄጄ ሰውን ማጋጨት አልፈልግም እንጂ እኔም የሚጋጭልኝ እኔም የሚጣላልኝ እኔም የሚከራከርልኝ እኮ ቤተሰብ አለኝ። እና እኔ ምንም ማድረግ ምንም ማድረግ አልቻልኩኝም። በመጣበት መንገድ ነው የሸኙት። ሶ ስለዚህ ትላንትም ቪዲዮ ፖስት አድርጋ ፕራይቬት አድርገዋለች። ፕራይቬት ያደረገችበት እንትን አልገባኝም፣ አላወኩኝም። እኔም ጠፍቷል ቪዲዮ ያው እሷ አረሙ መልስ እየሰጠች የነበረው እሱን ለምን ትናገሩታላችሁ ምናምን ብላ ነው እና በሷም በኩል በእኔም በኩል ባለው ነገር በሙሉ በጣም እጅግ በጣም በጣም ይቅርታ እንግዲህ ብዙዎቻችሁ እኔና እሷ ጋር በጣም ብዙ ነገር ነበረ ስጠብቅ የነበረው ያው እንግዲህ ፈጣሪ የሚሆነው ነገር ነው የሚሆነው እሱ እንትን የምትሉ ሰዎች ነበራችሁ ድራማ አትስራብኝ ምናምን ብቻ እኔ ለእናንተ ምንም አይነት መልስ አልሰጥም? እና ለብዙዎቻችሁ መልሰጥ አልችልም። ያው እንግዲህ የኔና የወርዲ ነገር ያለቀለት በቃ እየተቋጨ ያለ ነገር ነውና፣ ያው በመልካም መንገድም በመጥፎ መንገድም እየተቋጨ ነው ያለው። ስለዚህ እንግዲህ ያው እኔ ላይ በምታዩብኝ ጥፋት፣ እኔ ላይ በምትወቅሱኝ ወቀሳ ሁላችሁንም ከሁላችሁንም እጅግ በጣም ይቅርታ እጠይቃለሁ። ያው ማስተካከል የምችለው ነገር ቢሆን ባስተካከለውና ቢሳካልኝ ደስ ይለኝ ነበረ። ነገር ግን ይሁን አይመስለኝም። ምክንያቱም አብዛኞቻችሁ እንደምታውቁት እኔ ከጎኔ በቃ አጠገቤ የሚሆን በእሱ ሰው የለኝም። በቃ ሳጠፋ የሚመልሰኝ ሰው የለም። የሆነ ነገር ሲሆን አይዞህ የሚለኝ ሰው የለኝም። በቃ በጣም ከልጅነቴ ጀምሮ ነው ነገሮችን ብቻዬን እየፈተው መምጣት የጀመርኩት። በጣም ብዙ የሚያስጨንቀኝ ነገር አለ። አሁን እንደዚህ ከሪሌሽንሺፕ ውጪ በጣም ብዙ የሚያስጨንቀኝ ነገር አለ፣ ብዙም የምሆኑ ነገር አለ እና በጣም ብዙ ነገር አልፌ ነው የመጣሁት። በተለይ በተለይ እዚህ ዩቲዩብ ላይ ታውቃላችሁ፣ ከድሮም ጀምሮ ብዙ ነገር እኔ ዩቲዩብ ላይ እንዳልመጣ ራሱ የሚፈልጉ በጣም እጅግ በጣም ብዙ ሰዎች ነበሩ። እነሱን ሁሉ ላልፌ ነው የመጣሁት። አካውንቴን እስከማዘጋት የደረሱ ሰዎች ነበሩ። እነሱን ሁሉ ላልፌ ነው የመጣሁት። ይህንንም ነገር አልፈዋለሁ። ስለዚህ የሚያልፍ ነገር ስለሆነ ሁሉም ነገር ጭንቀታችን ጊዜያዊ ነው የሚሆኑ። ስለዚህ በጊዜው የሚያስጨንቁን ነገሮች ይኖራሉ እንግዲህ ከፈጣሪ ጋር እናልፋቸዋለን። እነሱንም ያው እንደምታውቁት እኔ ብቻዝራ ነው ያሉት። ብቻዝራ ደግሞ የሆንኩበት የራሴ ብዙ ምክንያቶች ነበሩኝ። እንደዚህ ዋጋ የከፈልኩለትን ነገር ራሱ አጥቻ ያሉ ብቻዝራ ላይ ብዙ ዋጋ የከፈልኩለት ነገር ነበረ። ብዙዎቻችሁ ምናልባት አስከፍቻችሁ ሊሆን ይችላል። ባለፉት ጊዜያቶች ሰው ለእነሱን በጣም ይቅርታ ጠይቅ ያለው እና እንግዲህ ብዙ ነገር አላወራባቸውም ዛሬ። ያው የሚቀጥል ከሆነ እኔና የዮርጂ ግንኙነት ይቀጥላል፣ የማይቀጥል ከሆነ ደግሞ ይቋጫል። በቃ ሌላ ምንም ነገር የለም። በቃ ምንም ነገር አይመጣም። ከዛ በኋላ ያለፈውን አልፈን እንደገና ለአዲስ ህይወት ራሳችንን ማዘጋጀት ነው ያለብን። ምክንያቱም በህይወታችን በጣም ብዙ ነገር ያልፋል፣ እነዚህም ነገሮች ያልፋሉ። እና እኔ ዮርድን ያስገድቻት ምንም ያደረግኩት ነገር የለም። ኢንቦክስ ያደረጋችሁልኝ ሰዎች ነበራችሁ ቪዲዮን ያስጠፋት ምናምን ምናምን ያላችሁ እኔ አይደለሁም። ቪዲዮን ያስጠፋት ምናልባት ፋሚሊ ሊሆን ይችላል ቪዲዮን ያስጠፋት። ምክንያቱም ትናንት ስትናገር እንደሰማችሁት እናንተ ቪዲዮ ከመጥፋቱ በፊት ቤተሰቦቿ ከእኔ ጋር እንድትሆን አልፈቀዱ ማለት ከእሱ ጋር እንዳናየሽ ምናምን ብለወታል። እንግዲህ እኔንም በውስጥ መስመር ምናምን አውርተውኛል። ሶ እኔ ደግሞ ምፈራ አይነት ልጅ አይደለሁኝም። ምንም አይነት ነገርን አልፈራም። ማንንም አልፈራም። ከፈጣሪ ውጪ ማንንም አልፈራም። የምሬ ነው ምላችሁ እዚህ ዩቲዩብ ላይ ያላችሁ ሰዎች ምናምን፣ ኢንቦክስ መስደድኝ የምታስፈራሩኝ ሰዎች ያላችሁ፣ ማናችሁንም አልፈራችሁ ታውቃላችሁ። እኔ ጋር እውነት ካላችሁ እውነተኛ ሰዎች ከሆናችሁ ከኔ ጋር በቃ ትከራከራላችሁ በኖርማል። ነገር ግን እንደዚህ በማስፈራራት ምናምናምን የሚመጣ ነገር የለም። ሶ ስለዚህ እንግዲህ ከፈጣሪ ጋር አዲስ ህይወት እንጀምራለን ብዬ ተስፋ አደርጋለሁ። ራሴን ለአዲስ ህይወት እያዘጋጀሁ ጠብቃችኋለሁ እኔም። ምክንያቱም እንግዲህ በህይወት ስንኖር ብዙ ፈተናዎች ይመጣሉ፣ ያልፋሉ፣ ይሄዳሉ። እነዚህም ያልፋሉ። ስለዚህ ምንም እንትን የሚል ነገር አይደለም። እሱ እኔ እና እሷ ጋር በነበረን እንትን በጣም አዝኛለሁ። እኔ ብቻ አይደለሁም፣ እሷም ታዝናለች። ምክንያቱም እኔ እና ዮው ያሳለፍናቸው በጣም ብዙ ነገሮች አሉ እናንተ ፊት ከመቅረባችን በፊት እናንተ እኛን ከማወቃችሁ በፊት የዛሬ አራት እና አራት አመት ምናምን ብዙ ያሳለፍናቸው ነገሮች አሉ፣ ብዙ ነገሮችን ሆነናል። ስለዚህ በጣም ቢሆን ያሳዝናል። እናንተ እንኳን ባታውቁት፣ እናንተ እንኳን ባታዩት ምናልባት ወደ ቪዲዮ የመጣችው የዛሬ አመት ምናምን አካባቢ ነው። አመት ራሱ ላይ ሊሆን ይችላል እና በዚህ አንድ አመት ውስጥ ነው የምታውቋት እና በዚህ አንድ አመት ውስጥ ያሳለፍነውን ነገር ነው የምታውቁት። ስለዚህ ድሮ ያለፉን ነገር አታቁትም። ልቤን ይሰብረዋል። እናንተ ከምታቁት ከምታስቡት በላይ እኔ እንደዚህ ቆሜ ከማወራው በላይ እኔ እናንተ ፊት 15 እና ሀያ ደቂቃ ከምናወራው ነገር በላይ እኔ እና ዮርዲ በጣም ብዙ ነገር አሳልፈናል፣ በጣም ብዙ ነገር ሆነናል። እሱ ከህይወቴ ደግሞ ሰው እንትን ሲል ሲለይ ምናምን ይሄ መጀመሪያ ብቻ አይደለም፣ ብዙ ታውቃላችሁ፣ እናንተ ብዙ ሰዎች ከኔ ህይወት ወጥተዋል። ያው ፈጣሪ ብቻ ነው የእናንተን ብቸኝነት አይቶ ምናምን የሚቀርባችሁ ምን የሚላችሁና፣ እናልፈዋለን ይሄንንም ያው ዮርዲም ጥሩ ስሜት አይሰማትም በእርግጠኝነት እኔ እና እሷ ጋር በተፈጠረው ነገር ምክንያቱም ይኸው፣ ማለት ለእኔ በጣም ብዙ ነገር የነበረች ሰዎች በከዱኝ ጊዜ፣ ሰዎች በራቁኝ ጊዜ እሷ ነች አብራኝ የነበረችው እሷ ነች ከጎን የነበረችው የነበረችው፣ እና ዛሬ እኔ ሳጣት በቃ የምሬን ነው የምላችሁ የሚሰማኝን ስሜት እኔ እንደዚህ ለእናንተ መግለጽ ያቅተኛል። ምክንያቱም ብዙ ነገር አሳልፈናል፣ ከሷ ጋር በጣም ብዙ ነገር ሆነናል እና ምናልባት ይሄ ሚዲያ ላይ የወጣ ፍቅር እንትን የለውም ጊዜ የለውም ምናምን ልትሉ ትችላላችሁ። ሰው እኔ እና እሷ ከሚዲያ በፊት ነው የምንተዋወቀው። ከሚዲያ በፊት ነው አብረን የነበር ነው። እኔ ሚዲያ ላይ ስታቆኝ እራሱ ምናልባት ፍቅረኛ የለኝም ብዬ ተናገር ያለው ግን ያው እንድት መጣም ስለማልፈልግ ነበረ። ነገር ግን በቃ ጊዜው ሲደርስ መጣች። እንግዲህ ያው ፈጣሪ የፈቀደው ነው እና ጊዜው ሲደርስ እሷም ያው ተለያየን ተለያየን ባለ ደስ ይለኛል፣ የኔና እሷ ነገር ግን በቃ እርግጥ የሆነ ነው። ምክንያቱም ነገሩ ላይ ያው ቤተሰብ ሲገባ ደስ አይልም። ጥሩ አይደል፣ በቃ ነገሩን ሁሉ ይበጠብጠዋል። እንግዲህ ነገሩ ሁሉ ተበጠበጠ። በቃ እኔ እኮ እኔና እሷ ወደፊት እግዚአብሔር ብሎ ብንጋባ ማገቦ እሷ ነው። በቃ ከነ ቤተሰቦቿ እዚህ እንትን መግባት አልነበረባቸውም። እሶ ቤተሰብ ጋር የሄደ ነገር ደግሞ ጥሩ አይደለም። ምክንያቱም ቅድም እንዳልኳችሁ ምናልባት ከእኔም ቤተሰብ እኮ ሊመጣ ይችላል። እንደዚህ አይነት ነገሮችን ማስገባት ስለማልፈልግ ነው እና ኤኒዌይ ምንም ፋይዳ አይኖረውም። በቃ ሁለት ሰው ፍቅር መሃል ላይ ቤተሰብ ካለ በመሀል ከገባ ምንም ፋይዳ አይኖረውም። እና ምናልባት ነገሮችን እያባባሰም ያለው የቤተሰብ ጣልቃ ገብነት ነው። ያው ከእኔ አኳያ፣ ለናንተም እኔ የምናገራችሁ ነገር ምንድነው፣ ስትደግፉኝ ያው እኔንም ይኸው ምንም አላረገችኝ በቃ ምናልባት እኔን የምትወዱኝ ሰዎች እኔን የምታከብሩኝ ሰዎች አላችሁ፣ እጅግ በጣም ብዙ ልክ እኔን እንደምታከብሩ በቃ ይሁንም የወርዲን አክብሩልኝ፣ ምክንያቱም እኔ እንደሌላ ሰዎች ብሽሽቅ እንዲሆን አልፈልግም። የእኔ እና እሷ ጥል ማበሻሸቅ እንዲሆን አልፈልግም፣ ውድድር እንዲሆን አልፈልግም። ነገ ከነገ ወዲያ ብቻዬን አልቀርም እኔ፣ እሷም ብቻዋን አትሆንም። ሰዎች ይመጣሉ እና ፉክክር እንዲሆንብኝም አልፈልግም። እኔ ጋር ሰው ሲመጣ እሱ ጋር በቃ ይሁን አለ አይደል? ብቻ ታቁታላችሁ እናንተ እዚህ ሚዲያ ላይ ያለው ነገር፣ የሆነ ፉክክር እንዲሆንብኝ አልፈልግም። እግዚአብሔር ከፈቀደ እግዚአብሔር ካለም እኔ ለእሷ የምመኝላት የምር ቆንጆ ህይወት፣ ከዚህ የተሻለ ቆንጆ ህይወት በጣም በቃ ደስ የሚል ህይወት ነው የምመኝላት። ሶ እሷም ለኔ የምትመኝልኝ ከዚህ የተሻለ ነው እና ሁለታችን ጋር እንደዚህ ብሽሽቅ እንዲኖር አልፈልግም። የምሬ ነው። ይህን ቪዲዮ ምናልባት ልታዩ ሊደርስሽ ይችላልና፣ ብሽሽቅ እንዲኖር አልፈልግም። በቃ እኔ ካንቺ ጋር መበሻሸቅ አልፈልግም። ለኔ ብላችሁ እኔ አሳዝኛችሁ እኔን ወዳችሁኝም እሷን እንድታበሽቋት ወይ እሷን እንድትናገሯትም አልፈልግም። እሷን የምትወዷት ሰዎች እኔ ያጠፋውባት መስሏችሁ የታያችሁ ሰዎች ካላችሁ፣ በእርግጠኝነት እሷ እንደኔ እኔን እንድትናገሩ አትፈልግም። በቃ ደስ አይላትም። እኔም ልክ እንደዛው ነው እና ይሄ በመግባባት በበቃ በማውራት ነው ነገሮችን ሁሉ የፈታ ነው። ያው አንዳንድ ጊዜ ያላር መግባባቶች ሳይኖሩ ሲቀሩ መተማመኖች ሳይኖሩ ሲቀሩ ተግባብተን እንለያያለን አይደል? ላይክ ዛት እንደዛ ነው የኔናም የሷ ነገር የሆነው እና በቃ በእርግጠኝነት አንቺም በቃ ስራሽን ስሪ። እንግዲህ መስራት ከፈለሽ ሰራሽን ሰሪ። እኔም ያው ስራዬን መስራት እቀጥላለሁ። ምክንያቱም ወደ ኋላ መመለስ አልፈልግም። ወደ ኋላ መቅረት አልፈልግም። ከብዙ ነገሮች ወደኋላ ቀርቻለሁ። ከብዙ ነገሮች ወደኋላ ኋላ ሻሽቻለሁ። በቃ ብዙ ነገር በጣም በተለይ እዚህ ዩቲዩብ ላይ በጣም ብዙ የሚያስጠሉ ነገሮችን አሳልፊያለሁ። ሶ ግን ምናልባት ባህሪ ሊቀየርባችሁ ይችላል። የሆነ በቃ ለየት ያለ የባህሪ ለውጥ ሊመጣብኝ ይችላል። ምክንያቱም የለመድኳቸው ነገሮች የተለማመድኳቸው ነገሮች በህይወት አጋጣሚዎች የተለማመድኳቸው ነገሮች ሲቀሩ አንዳንድ ጊዜ የባህሪ ለውጦች ሊኖሩ ይችላሉ፤ እና በፊት በፊት ያስቀየምኳቸው ሰዎች ካላችሁ እጅግ በጣም ይቅርታ። ከዚህ በኋላ ደግሞ ምናልባት አኔ ላይ የምታዩት ስራ ካስጠላችሁ እናንተንም እጅ ከልብ አርጌ ይቅርታ ጠይቃሉ። ወዳችኋሉ። እንግዲህ ከዚህ በኋላ ቆንጆ ቆንጆ ብዙ ስራዎች ይመጣሉ፣ ተስፋ አደርጋሉ። ወዳችኋሉ አብራችሁ